አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቤተሰቦች፣ ወይ እንዲም ሰላም ሰላማችሁ ብዛ በያላችሁበት። ዛሬ እንደተለመደው በአዲስ ፕሮግራም መጥቻለሁ። የዛሬው ፕሮግራም ደግሞ ከስከዛሬው ለየት ያለ ነው። ይህም ደግሞ የፊት ማስክ ለምትፈልጉ የፊት ማስክ፣ እግራችሁ እየደረቀ ውስጥ እግራችሁ ወይም ተረከዛችሁ እየተሰነጠቀ ላስቸገራችሁ፣ ለሱም ከሰይደልያ መድኃኒት ከመግዛት ይልቅ በቤታችሁ የምታዘጋጁት ጥሩ መፍትሄ የሚሆን እና ብዙ ወጭ የማያስወጣ ሁሉም እዚህ ጋር ማሳያችሁ ማለት ነው። ብዙ ወጭ አያስወጣም ማለት ነው። በቀላሉ ያለ ብዙ ወጭ መጠቀምና መፍትሄ ማግኘት ትችላላችሁ ማለት ነው። ሌላው በተጨማሪ ደግሞ ድርቀት ለሚያስቸግራችሁ፣ የሆድ ድርቀት ለሚያስቸግራችሁ፣ እንዲሁም ደግሞ የውስጣችንን ጤና ለማስተካከል የሚረዳ አንድ መፍትሄ አለኝ። እሱንም ከዚህ በመቀጠል ደግሞ የአፍጠረን ለሚያስቸግራችሁ እንደዚሁም ቀለል ያለ መፍትሄ ያለኝ ማለት ነው። ሁሉንም ሁሉም የሚፈልገውን መሞከር ይችላል። ከዛ በተጨማሪ ደግሞ ከሰራላችሁ ወይም ደግሞ ከዚህ በፊትም የምታውቁትም ከሆነ ደግሞ ያው ታውቁታላችሁ ማለት ነው እና ከወደዳችሁ ቪዲዮዬን እንደተለመደው ላይክ እንድታደረጉልኝ ከወዲሁ እየነገርኳችሁ ወደ ፕሮግራሙ እንግባ። በመጀመሪያ የእግር ማስክ ነው የምንሰራው። አንድ ማንኪያ የጥርስ ማጁን ያላችሁን ማለት ነው። በመቀጠል ደግሞ እንደዚሁ አንድ ማንኪያ ተመሳሳይ መጠን ያለው ቫዝሊን፣ ከዛም ደግሞ አንድ ኪስ ወይም አንድ እሽግ ነስከፌ ማለት ነው። ከዛም ኑስ ላይሙን ማለትም ግማሽ ላይሙን መጭመቅና አንድ ላይ ማዋሃድ ማለት ነው። አንድ ላይ በደንብ ካዋህድ ነው በኋላ በዚህ በምታወት መልኩ ማለት ነው። እግራችንን ወይም እየደረቀ እያስቸገረን ያለውን ተረገዛችን እየተሰነጠቀ ሊሆን ይችላል፣ እየሻከረ ሊሆን ይችላል። ብቻ በዚህ መልኩ በደንብ ከቀባ ነው በኋላ ተጠቅመን የተውነ ወይም የጣል ነው የጥርስ ቡርሽ ካለ በሱ ለአምስት ደቂቃ ያክል ቢበዛ ከዛ በላይ ኦኬ። ካልሆነ ደግሞ ወይም ደግሞ ካላስቻላችሁ ደግሞ አምስት ደቂቃ ቢያንስ በዚህ መልኩ በደንብ መፈተግ ማለት ነው። ምክንያቱም እየራሰ እየለሰለሰ፣ ወይም ቆዳችን የደረቀው እየለቀቀ ስለሚመጣ ማለት ነው እና በዚህ መልኩ በደንብ ካሸነው ከፈተግነው በኋላ ወይም ደግሞ ከፈገፈግነው በኋላ በመታጠብ ወይም ደግሞ በሶፍት መጥረግ እንችላለን። ከዛ ልዩነቱን ታወታላችሁ ማለት ነው። በተለይ አረብ ሀገር ያላችሁ እህቶች ማለት ነው፣ ከኔም ጭምር እግራችን የሚደርቅበት ሁኔታ ይፈጠራል ማለት ነው እና ለዛ በጣም መፍትሄ ነው ብዬ ስላሰብኩ ነው ያመጣሁት። ከዛ በመቀጠል ደግሞ ማዳት ለሚያስቸግራችሁ ወይም ደግሞ ጥቁር ነጠብጣብ ለሚያስቸግራችሁ በተለይ አሁንም ፀሐይ ላይ የምትውሉ እንዲሁም ምግብ የምትሰሩ እህቶቼ በዚህ ነገር እንደምትጠቁ አልጠራጠርም። ፀሐይ ለሚያገኛችሁም ሆነ ምግብ ለምትሰሩ እንዲሁም ደግሞ ምክንያቱ ምን እንደሆን ሳታውቁት ለሚመጣ የፊት ማዳት ማጥፊያ ነው። ይህም ደግሞ ነጩን ክፍል አንድ እንቁላል አስኳል ታደርጋላችሁ። ከዛ በመቀጠል ደግሞ ግማሽ ለይሙን እሱ ላይ እንጨምቃለን አንድ የሾርባ ማንኪያ ኒሻ ወይም የበቆሎ ዱቄት ማለት ነው። ከዛ በመቀጠል ደግሞ አንድ ማንኪያ እንደዚሁ ነስከፌ እንጨምራለን ማለት ነው። መጠኑ በትልቁ ማንኪያ ካደረጋችሁት ያው እንደምትፈልጉት መጠን ወይ በትንሽ ማንኪያ ካደረጋችሁ በትንሽ ማንኪያ ትቀጥላላችሁ፣ በት በትልቁ ካደረጋችሁ ደግሞ በትልቁ ትቀጥላላችሁ ማለት ነው የሚበቃችሁን ያክል ከዛም ፊታችንን መቀባትና ለተወሰነ ጊዜ ማሳጅ እያደረግን እስከሚደርቅ መተውና መታጠብ ነው። ሁለተኛው እንደዚሁ ሌላኛው የፊት ማስክ ደግሞ አሁንም አንድ ኬስ ካቻፕ ወይም ደግሞ በትንሿ ማንኪያ አንድ ማንኪያ ሊበቃን ይችላል ማለት ነው። እሱን ከሳህን ላይ እንጨምራለን። ከዛ ደግሞ አሁንም የእንቁላል ነጩን ክፍል እንጨምራለን። ከዛ በመቀጠል ደግሞ ማርና ግማሽ ላይሙን መጭመቅና በደንብ ማዋሃድ ነው። ፊታችሁ ላይ አሳስያ ያለባችሁ ወይም ደግሞ ለይሙኑ የሚያሳከካችሁ ከሆነ ለይሙኑን መተው ትችላላችሁ። ማለትም እንቁላሉን፣ ካቻቡን እና ማሩን ብቻ መጠቀም ትችላላችሁ ማለት ነው። እሱን አንድ ላይ በደንብ ካዋሃዳችሁት በኋላ ፊታችሁ ላይ በመቀባት እስከሚደርቅ ድረስ መተው ነው። ከዛም በኋላ መላጥ እንደዚሁ ትችላላችሁ ምስሉ ላይ እንደምትመለከቱት ማለት ነው። ከደረቀላችሁ በደንብ ከደረቀላችሁ በኋላ ማስኩም መላጥ ትችላላችሁ ማንሳት ትችላላችሁ ማለት ነው። ከዛ መታጠብ ትችላላችሁ ማለት ነው። ያ ማለት እንግዲህ የትኛውንም ቆሻሻ ወይም የሞተ ቆዳ ከፊታችሁ ላይ ሙልጭ አድርጎ ነው የሚያነሳው ማለት ነው። ከዚህ በመቀጠል ደግሞ ቦርጭ ማጥፋት የምትፈልጉ የቆዳችሁ ውበት ለማለምለም፣ ሌላም ሌላም ብዙ ጥቅሞች አሉት ማለት ነው። ሀብሀብ ወይም በጢህ የምንለው ማለት ነው። በጣም ብዙ ጥቅሞች አሉት ማለት ነው እና ለመክሳትም ለምትፈልጉ ይሆናል ማለት ነው። ተጠቀሙት። ብዙ ጊዜ ሀብሀብ ለቆዳ ጥራት እና ቦርጭ ለማጥፋት እንዲሁም ደግሞ የደም ዝውውርን ለማስተካከል ለጸጉር ውበት ወይም ለጸጉር ጤና ጥበቃ ብዙ ጥቅም አለው፣ ብዙ ጥቅም አለው። ያልተዘረዘሩ ራሱ ማለት ነው እና ሞክሩት፣ ተጠቀሙት። ስትሰሩ ትንሽ በጤት ታረጋላችሁ። ግማሽ ኪያር ልጣችሁ ማለት ነው። ከዛ ሁለት ላይ ሙን ትጨምቁበታላችሁ። በውሃ ነው የምትፈጩት ማለት ነው ውዶችዬ። ከዚህ በመቀጠል ደግሞ ለጤናችን አስፈላጊ ነው የምንለውን ማስክ እንሰራለን ማለት ነው። ይህም ደግሞ በመጀመሪያ ቦርጭ ለማጥፋት የአንጀት ድርቀትን ለማስተካከል ውፍረትን ለመቀነስ ያገለግላል። ውዶችዬ በዚህ መልኩ ጁሱን አዘጋጅተን ሁልጊዜ አንዳንድ ብርጭቆ ብንጠጣ እንደፈለግ ነው፣ እኛ ያለብንን ችግር ይቀርፍልናል ማለት ነው። ድርቀትም ሆነ ቦርጭም ሆነ ሊቀርፍልን ይችላል ማለት ነው። እና ጁሱን ስናዘጋጅ ብዙ ጊዜ በእንደዚሁ መጠጣት ማንችል ከሆነ ሱኳር ሳይሆን ማር ነው ማድረግ ያለብን ቢቻል እንደዚሁ ያለምንም ነገር ማለት ነው። ካልተቻለ ደግሞ በሱኳሩ ቦታ ማር ቢሆን ይመረጣል ማለት ነው። ምክንያቱም ብዙ ጊዜ ሱኳር መድሃኒቶችን የማፍረስ ችሎታ አለው። ሁለተኛ ነገር ደግሞ ስኳር ለራሱ ሲበዛ ጥሩ ስላላደለ ማለት ነው። እና ይህን ችግር ያለባችሁ የአንጀት ድርቀት እያስቸገራችሁ ላላችሁ ይህንን ብትጠቀሙ ይረዳችኋል ብዬ አስባለሁ። አንድ አረንጓዴ ትፋ ወይም ደግሞ አፕል ማለት ነው ልጠን ቆራርጠን ወደ ጁስ መፍጫችንን እናስገባለን። ከዛ በመቀጠል ደግሞ ከዛ በመቀጠል ደግሞ አንድ ኪዊ እንደዚሁ ልጠን ቆራርጠን ወደ ጁስ ማፍጫችን እንጨምራለን ማለት ነው። ምንድን ነው አረንጓዴ ትፋ በሰውነታችን ውስጥ ያለውን ቅባት ይቀንስልናል። ኪዊ ደግሞ በሰውነታችን ውስጥ ያለውን ቆሻሻ ያስወግዳል፣ የደም ዝውውርንም እያስተካከላል ማለት ነው። ላይሙኑ ደግሞ የድርቀት ሁኔታ ካለብን እነሱን ለማስተካከል ይረዳናል ማለት ነው። በአንጀታችን ላይ ያለ ችግር ካለ እሱን ያክማል ማለት ነው። ከዛ በመቀጠል ደግሞ ከበትራ ሳንልጥ በምታዩት መልኩ ማለት ነው ቆራርጠን እንደዚሁ እንጨምራለን ማለት ነው። ይሄ ደግሞ ለምን ያገለግላል? እንደዚሁ በደንቦ አቧዎቻችን ውስጥ ሊሆን ይችላል እንዲሁ በአንጀታችን ውስጥ ሊሆን ይችላል የሆኑ አንዳንድ አላስፈላጊ ነገሮች ካሉ እነሱን ያስወግዳል ማለት ነው። ከዛ በመቀጠል ደግሞ እና በመጨረሻ ዝንጅብል ነው። ፍሬሹን ዝንጅብል ፈልገን ልጠን መቆራረጥ እና ከዛም እስካሁን ካዘጋጀነው ጋር ጨምረን አብረን መፍጨት። የምንፈጨው በውሃ መሆን አለበት። ከዛም ከፈጨም በኋላ አጥልለን አንዳንድ ኩባያ በቀን በተለይ ደግሞ ጠዋት ቢሆን የተመረጠ ነው ማለት ነው እሱን መጠጣት ይጠበቅበናል ማለት ነው። መጨረሻው ደግሞ ምንድን ነው የአፍጠረን ለሚያስቸግራችሁ ወይም የአፍጠረን ችግር ላለባችሁ ሰዎች ማለት ነው ፍሬሽ ናዕና ወይም ሜንት በማዘጋጀት ጥብ አድርገን ከሚስማር ጋር ወይም ከቁርንፍድ ጋር አንድ ላይ ወይም መቀቀል በጣም ሳይበዛ ማለት ነው ወይም መቀቀል ነው ወይ ደግሞ እንትኑ ቁርንፍዱን ከቀቀል በኋላ በዛው በፈላው ውሃ እንዳጠፋ ነው ማለት ነው። ወይም ደግሞ መጀመሪያ ናዕናውን ጨምረን ሳይን ተከተክ ብዙ ሳይቆይ ማለት ነው ማውጣት እንችላለን። ምክንያቱም ናዕናው ብዙ ጊዜ ከተቀመጠ ወይም ከተን ተከተቀ ምሬት ስላለው ማለት ነው፣ እና በዛ አፋችንን ሁል ጊዜ መጎመጥመጥ ማለት ነው ከነጭራሹ የአፍ ጠረንን ወይም የአፍ ሽታን ያስወግዳል ማለት ነው። ውድና የተከበራችሁ የዩቲዩብ ቤተሰቦች ይህንን ይመስላል ፕሮግራሜ። እንዲወደዳችሁ ተስፋ አድርጋለሁ። ከወደዳችሁት እንደምንጊዜውም ላይክ አድርጉልኝ ቪዲዮን ማለት ነው። እናም በሌላ ፕሮግራሜ እስከምመጣ ድረስ እስከ መጨረሻው ድረስ ስለተከታተላችሁኝ፣ ላይክም ስላደረጋችሁኝ፣ አብራችሁኝም ስለምትቆዩ እንዲሁም ደግሞ ለመልካም አስተያየት ሰጪዎች ላድናቆች ማለት ነው ትልቅ ክብር እየተመኘሁላችሁ በያላችሁበት ሰላማችሁ ብዙት ብዙት ይበልልኝ።